ይህን ዓለም በሚነቅ ሰው ልቦና የሚያደር የእግዚአብሔር ፍቅር እሳት ግን ከመንደድ አይጠፋ። እርሱ ከእሳት ይልቅ ይተኩሳል፣ በልቦናው ይቃጠላል። ወደዚህ ቦታ የመጣን ነው፣ የእግዚአብሔር ፍቃዱ ሆኖ ነው። በየገዳማቱ በየበረሃው ውስጥ ስለ እግዚአብሔር ፍቅር ጭንቅ የሆነን መከራን የሚታገሱ የመነኮሳት መገኛ ታንሳ ማርቅዱስ ሚካኤል አንድነት ገዳ በጣም ሀዚ አንገብጋቢ ችግር አለ። የምግብ ጥረት አለብን። የቤተ እግዚአብሔር ማታራሮች ችግር አለብን። ከመቶ በላይ የሚሆኑ መነኮሳት ከቦታው በረሃማነት ምክንያት ረሃብ መቋቋም ተስኗቸዋል። የሚመገቡበት ሌላ ምንም አማራጭ ስለሌለ ጥራጨው ነው በውሃ እንትን አድርገው በዛ። ጦርነት ሌላኛው የገዳሙ አስፈሪ ገጽታ ነው። ውሃን ለማግኘት የሚደረግ የእግር ጉዞ እጅጉን አሰልቺ ነው። ጤዛ ልሰው፣ ዳዋ ጥሰው፣ ዋሪ ቆሞንም ታግሰው፣ መንገድ መብራት የሳር ከህብስት ችግር እጅጉን ተስፋ አስቆረጭ ቢሆንም አባትና እናት መነኮሳት ግን በገዳሙ ጸንተው ተገኝተዋል። ከረሃብ ከደዌ ወገን የሚሆን ሞትን የሚመስል መከራ ለታገሱ መነኮሳት በሚሊኒየም አዳራሽ ታላቅ መንፈሳዊ ጉባኤ ተዘጋጅቷል። ኑ የትህትናን የበጎነትን ፍሬ አብረን እንቋደስ። ገዳማውያንን ለመደገፍ መርሃ ግብሩን እንታደም። አንድም ገዳማውያን የሚያቀርቡትን የእደ ጥበብ ውጤቶችን በመግዛት ገዳሙን እንደግፍ። ለበለጠ መረጃ ከዚህ በታች ባሉ ስልክ ቁጥሮች ይደውሉ። በተለይ በሚሊኒየም አዳራሽ ጥቅምት 16 2018 ዓመተ ምህረት በቦታው እንድትገኙ መላው ኢትዮጵያውያን በሙሉ ጥሪያችንን እናስተላልፋለን። ለምኑልን ቅዱሳን መላእክቴ፣ ለምኑልን ቅዱሳን መላእክቴ።